በኤርትራ የቤት ለቤት አፈሳ መጀመሩ ታወቀም። ኢሳያስ አፈወርቂ ኢትዮጵያን ለመውረር የቤት ለቤት አፈሳ ጀምሯል መባሉም ተሰምቷል። በመረጃ ሰዓታችን እንመለከተዋለን። የባሕር በር ጉዳይ በአገራት መካከል ውዝግብ ማስነሳቱ ተነገረም። የባሕር በር የሌላቸው አገራት በሰላማዊ መንገድ የባሕር በር ካላገኙ በኃይል ለማግኘት ወደ ትጥቅ ትግል ሊገቡ እንደሚችሉ እየተነገረ ይገኛል። ተመልክተነዋል። የካናዳ መንግስት ዜጎቹ ወደ ኢትዮጵያ እንዳይጓዙ ከለከለም። ወሳኝ ላልሆነ ጉዳይ ካልሆነ በቀር ወደ ኢትዮጵያ እንዳትሄዱ የሚል ማስጠንቀቂያ መስጠቱ ነው የተነገረው። ይህም ኢትዮጵያ ውስጥ ሰላም የለም በሚል የተላለፈ መልእክት እንደሆነ ነው እየተነገረ የሚገኘው። በዝርዝር እንመለከተዋለን። ኤርትራ ባለፉት ስድስት ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆነች። በሀገር ውስጥ ሰላም አለመኖር ዜጎችን በባህር እንዲሰደዱ ማስገደዱ ተነግሯል። በዝርዝር ተመልክተነዋል። እንጀራን በሱቅ ውስጥ መሸጥ ተከለከለ። በሱቅ ውስጥ መርዛማ ነገሮች የሚሸጡ በመሆናቸው ለጤና ጠንቅ ነው በሚል እንደተከለከለ ነው የተሰማው። የፈጠነ ሚዲያ በዝርዝር ከተመለከታቸው መረጃዎች መካከል ነው። ሰላም ጤና ይስጥልን። የፈጠነ ሚዲያ ተመልካቾች የፈጠነ ሚዲያ መረጃዎችን ከሰዓት ጀምሮ ወደ እናንተ እናደርሳለን። በኤርትራ የቤት ለቤት አፈሳ መጀመሩ ታወቀም። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን በተመለከተ ባወጣው ትንታኔ ሁለት ሀገራት ጦርነቱን ለመጀመር አሳች አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምዷል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመትታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀምር ከሆነና ተጀምሮም የሚራዘም ከሆነም ኤርትራ ክፉኛ ሰራተኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻብያ ጭንቀትን የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊያዊ አቀማመጥ አኳያ ሻብያ አሰብን የሚያጣበት ትልቅ እድል አለ ሲል መግለጹ ነው የተሰማው። የባህር በር ጉዳይ በሀገራት መካከል ውዝግብ ማስነሳቱ ተነገረም። ኢትዮጵያ አሁን አሁን በግልጽ አሰብ ይገባኛል ስትል እየተደመጠ ሲሆን የኡጋንዳው ፕሬዝደንት የባህር በር ካላገኘን ጦርነት ይኖራል ሲሉ መደመጣቸውም ተሰምቷል። 16 የአፍሪካ ሀገራት የባህር በር እንደሌላቸው የሚያሳየው መረጃው የባህር በር ጉዳይ የባህር በር የሌላቸውን አገራት የደህንነት ስጋት ላይ ሲጥል፣ በውጭና ገቢ ንግዳቸው ላይ ደግሞ ከፍተኛ ጫና እያሳደረ ይገኛል ተብሏል። በመሆኑም የባህር በር የሌላቸው አገራት የባህር በር ማግኘት የዲፕሎማሲ ስራ ከመስራት ወደ ትጥቅ ትግል ሊሸጋገሩ እንደሚችሉ ነው የተነገረው። የባህር በር የማግኘት ጥያቄው አፍሪካን ወዳልታሰበ ብጥብጥ ሊያስገባ እንደሚችል እየተነገረ ይገኛል። የባህር በር የሌላቸው የአፍሪካ አገራት ዩጋንዳ፣ ኢትዮጵያ፣ ቦትስዋና፣ ቡርኪና ፋሶም፣ ቡሩንዲ፣ የመካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ሌሴቶ፣ ማላዊ፣ ማሊ፣ ኒጀር፣ ሩዋንዳም፣ ደቡብ ሱዳን፣ ኢስዋትኒ፣ ዛምቢያ እና ዚምባብዌ ይገኙበታል። ከእነዚህ ሀገራት መካከል ዩጋንዳና ኢትዮጵያም የባህር በር ጥያቄን በይፋ ከመጠየቅ ወደ ጦርነት ለመግባት እንደሚችሉ መግለጻቸውን መረጃዎች ያሳያሉ። ይህ በእንዲህ እንዳለ በጎግል ማፕ ካርታ ላይ አሰብ ወደብ ወደ ኢትዮጵያ ተካሎ መታየቱ ብዙዎችን እያነጋገረ ይገኛል። የካናዳ መንግስት ዜጎቹ ወደ ኢትዮጵያ እንዳይጓዙ መከልከሉ ተሰማም። የካናዳ የውጭ ጉዳይ መስሪያ ቤት በኢትዮጵያ የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭት፣ ወንጀልና የማርበርግ ቫይረስ ስርጭት በመኖሩ ዜጎቹ ወደ ኢትዮጵያ እንዳይሄዱ ከልክሏል ተብሏል። መስሪያ ቤቱ አስገዳጅና ወሳኝ ጉዳይ ከሌለ በቀር ወደ ኢትዮጵያ አትሂዱ ማለቱ ነው የተሰማም። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜ ች ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾም በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ አስታውቋል። የካናዳ ዜጎች ከአዲስ አበባ ውጭ ወደ አማራ፣ ትግራይና ቤንሻንጉል ጉምዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄሌም ወለጋ፣ ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾም ወደ ነዚህ ቦታዎች ከሄዱ በእርስ በእርስ ግጭት መሀል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን እድል እንደሚያጋጥማቸው አሳስቧል። ኤርትራ ባለፉት ስድስት ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆነች። ኢሚግሬሽን ኦብዘርቫቶሪ ኦክስፎርድ ከፈረንጆቹ ከ2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን ስድስት ሀገራት ማለትም ኢራን፣ አፍጋኒስታን፣ ኢራቅ፣ አልባንያ፣ ሶሪያ፣ ኤርትራ ላለፉት ስድስት ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ ሰባ ፐርሰንት ያህሉን ይይዛሉ ብሎ ብሏል። በስደት ኢራን 17፣ አፍጋኒስታን 15፣ ኢራቅ 12፣ አልባንያ 10፣ ሶሪያ 9፣ ኤርትራ ደግሞ 8 እንደሚይዙ መረጃው ጠቁሟል። ለዚህ ስደት መነሻው በአገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳን እንደ ምክንያት አስቀምጧል። ኤርትራ በከባድ ጭቆና፣ ጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካኝ ሥርዓቶች አንዱ፣ ወሰን የሌለው ወታደራዊ ግዳጅ የዘፈቀደ እስር ማሰቃየት ነጻ ፕሬስ አለመኖር የእድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ መጠቀሱን ለማወቅ ተችሏል። እንጀራ በሱቅ ውስጥ መሸጥ መከልከሉ ተሰማም። የተለያዩ መርዛማ ነገሮች፣ ሳሙናና ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ ባለመሆኑ ለመከልከል ምክንያት መሆኑ ተነግሯል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን በማንሳት ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙም አስፈላጊው የእርምት እርምጃ ይወሰዳል መባል። እንደሚባሉ ነው የተነገረው። ክልከላው ከታህሳስ ወር 2018 ዓ.ም ጀምሮ ተግባራዊ እንደሚደረግ ከአዲስ አበባ ምግብና መድኃኒት ባለስልጣን የተገኘው መረጃ አመላክቷል። ይህ በእንዲህ እንዳለ የእንጀራ ዋጋና የሌሎች መሰረታዊ ፍጆታዎች መወደድ ህዝቡን እንዳስመረሩም፣ መንግስትም ይህንን ችግር ለመፍታት አለመቻሉን የተለያዩ መረጃዎች ያመላክታሉ። የዛሬው የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም